ወንድሜ አንድ ነገር ሆኖ ቢሆን ሁላችሁም ተያይዛችሁ ታልቃላችሁ። ገባሽ? በሆነ ነገር ካለያዝ ነው፣ በጉልበት በጣም ሊከብደን ይችላል። እውነት ነው። ዝና ማለት እኮ አንድ በግ ለምሳና ለራቱ የሚበላ ሰው ነው። እኛ እሱን ታግለን ማሸነፍ ይከብደናል። የፈጣሪ ያለ አይኑ ነው ወይስ ነው እያየት ያሉት? ቆይ ቆይ፣ ተረጋጋ ሞገስ፣ ተረጋጋ ቆይ ቆይ፣ እንቸት ነው። ፍራቴ ኮንዶም ይበልጥብኝ። ሁለተኛው አሳ በእጃችን ገብታለች። የመጨረሻውን ሐሳብ ደግሞ ቀጥለን እንይዘዋለን። መሐሌት ከችግር አመልጣለው ብላ ምሳሌን ሙዚያ እዚያ አስጨነቀቻት በነበረችበት ቅጽበት፣ ነገር ግን ሌላ ችግርን ይዞባት መጥቷል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት የምድር ዳርቻ ሰላማችሁ ይብዛ። እነሆ ምሳሌ ድራማን ይዤላችሁ ቀርብ ያለው ሰብስክራይብ፣ ላይኩ ማድረግ ቤተሰብ ሁኑ ባለፈው ክፍል መሐሌት ምሳሌን ይዛ እያስጨነቀቻቸው እያስጨነቀቻቸውና ካለፈታሽኝ እገላታለው እያለችም ቅድስትን እያስፈራራቻት ነበረ ድራማው ያቆመው። ዛሬስ በዚህ ድራማ ውስጥ ምን ተፈጥሮ ይሆን? መሐሌትስ እውነት እንዳለችው ምሳሌን ገደለቻት፣ ወይንስ የሚለውን አብረን የምናይ ይሆናል። ቅድስት እየተርበተበተች መሀሌት ወዳለችበት ክላስ ታመራለች። መሀሌት ታዲያ ምሳሌን አንገቷን አንቀይዛ ካልፈታሽኝ እገላታለሁ፣ ሴት ነው ማረጋት፣ እስከዛሬ አትርፈሻታል፣ አሁን ግን የመጨረሻው ነው እያለችም ታስፈራራታለች። ቅድስት እባክሽን እትዬ እያለች ብትለማመጣትም ከዚህ በኋላ እትዬ ማለቱ ይቅርብሽና እግሬን ፍቺኝና ከዚህ ሸሻ ብለሽ ቁሚ ትላታለች። ታዲያ ቅድስትም እየተርበተበተች እሺ እፈታሻለሁ ትላታለች። ታዲያ ወዲያውኑም ወደ ክላሷ አምርታ ስልክ አንስታ ትደውላለች። የደወለችው ለመድብል ነበረ። ለመድብል ደውላም መድብል እባክህን ቶሎ ድረስ፣ መሀሊት ምሳሌን ይዛ ካልፈታሽኝ እገልሻ እገላታለሁ እያለችኝ ነው፣ ምን ላድርግ ትለዋለች። መድብልም የዋዛ አይደለምና በቃ የበሩን ቁልፍ ቆልፊና በወደ ውስጥ አውጥተሽ ጣይው። ከዛ ሂደሽ እፈታሻለሁ እያልሽም ሰአቱ እንግዴባት። እኔ ቅርብ ነኝ ደርሻለሁ፣ በአምስት ደቂቃ ውስጥ ትደርሳለሁ ይላታል። ታዲያ ቅድስ ትምስልኳን አውርታ ከጨረሰች በኋላ አስቀምጣ የተባለችውን ለመተግበር ወደን መሀሊት ጋ ታመራለች። መሀሊትም ቶሎ ፍቼኝ ስትላትም እግሯ ስርድ ፍት ብላ ምትፈታ መስላ ትንሽ ዳታ እየፈጠረችና ሰአቱንም እየገደለች ቆየች። ታዲያ መሀሊትም ቢላም ትተሽ ፍቼኝ ትላታለች። ነገር ግን አስጠንቅቋት ነበር። በቢላ ከፈታሻት ቢላውን በኋላ ላይ ቀምታ በቢላው ልትጎዳሽ ትችላለች ብሏትም ነበር። ይህን ግን አላስተዋለችም። ከድንጋጤዋ ብዛት እሽፈታሻለሁ ብላ ለደቂቃዎች ቻክል ወደ ኩሽና ታመራለች። ኩሽናም ሄዳ ሚላ ይዛ መታ እግሯን ለመፍታት እየተዘጋጀች ትንሽ ከቆየች በኋላ ፍችኝ፣ ቶሎ ያለበለዛ የማደርገውን አንቺ አታውቂም ትላታለች። ቅድስትም የውዴታ ግዴታ ሆኖባት ሳትፈልግ በግዶታዋ ፈታቻት። አንድም ምሳሌን ለማትረፍ ስትል፣ ሌላውን ደግሞ ትንሽ ሰዓቱን ገድላ እድሉ እንዲደርስላቸው ስለፈለገች ጊዜው እንዲራዘም ቢሆንም አድርጋ ፈታታለች። ታዲያ ስትፈታትም በሩን ቶሎ ክፈችልኝ ብላ ምሳሌን እንዳያዘቻትና ወደ በር ትጠጋለች። ታዲያ ቅድስት በሩ ልትከፍት ስል ቁልፍ ነው ትላታለች። እሷ እንደ ቆለፈችው ግን ታውቃለችና ግራ እየተጋባች ቁልፍ ነው እኔ ምላድርግ ትላታለች። በቃ በእሷ ወሰኝባት ማለት ነው። ስለዚህ ምሳሌን እገላታለሁ ከዛ ትገላገያታለች ትላታለች። እየተርበተበተችም እባክሽ እትዬ እያለች ተማጽኖ ብታቀርብም ጭጋኔ ጥግን ሁሉ ጊዜ ተግባሮ የምታደርገው ማህሌት ግን በፍጹም የቅድስትን ተማጽኖ ልትሰማት አደለም። ለደቃዎች እንኳን እሺ ብሎ ትንሽ ብሎ አይኗ ሊመለከታት በፍም ፍቃደኛ አልሆነም። ሰገንዶች ሳይቆዩ ግን መድፍ በሩን ከፍቶ ገባ። ታዲያ ልቀቂያት፣ ክፉ ነገር ሳይፈጠር ብሎም ይጠይቃታል። እሷም በፍጹም ምሳሌን ታጣታላችሁ ያለበለዛ እኔን ከዚህ ታስወጡኛላችሁ ትላለች። ይውልሽ ብትለቂያት ትሻልሻል፣ የከፋ ነገር እንዳይፈጠር ብሎም ለማስፈራራት ሞከረ። ማሀሌት ግን በፍጹም አለቃትም፣ ዛሬ ጉድ ነው የሚፈለው አለችው። ይህን ጊዜ መድብል በጣም ኃይለኛ ነው እና እንዲህም ይላል። ደቂቃ ቆጥራለሁ፣ እስከ አምስት ደቂቃ ቆጥራለሁ። በዛች ደቂቃ ውስጥ ካለቀቅሻት ግን በዚህ መሳሪያ ትጠፊያለሽ ይላታል። መሳሪያውንም አወጣ። ታዲያ ማሀሌትም እየተርበተበተች አለቃትም አለችው። አንድ፣ ሁለት እያለ ሶስት ላይ ሲደርስ ግን ያልሆነችም አልቻለችምና ምሳሌን ትለቃታለች። ምሳሌም ተንደርድራ ቅድስትን ታቅፋታለች። ጀግና ፎክሮ ሳይሆን ተግብሮ ነውና የሚያሳየው፣ መድብልም በተግባር ያሳያት። ወደ ውስጥም ይዟት ገብቶ ይውልሽ አሁን ወንድም ያለበትን ሁኔታ ካልነገርሽን የባስ አደጋ ውስጥ እየገባሽ ነው። ስለዚህ ዝናን ለመያዝ ትተባበሪናለሽ። አንቺ ያለሽበት ድረስ እንዲመጣ ታደርጊውና ከዛ በኋላ ያለውን ነገር እኔ ጨርሰዋለሁ። ግን አንቺ ምን አይነት ክፉ ዜት ነሽ? ከክፋትሽ ለምን አትማሪም? እያለ ክፋቷን እንኳን ቢያወግዝባት፣ እሷ ግን የሁሉ ጊዜ ተግባሯ ያው ክፋቷ ነውና አሁንም ክፋ ማግባቷ ልትተው በፍጹም ፍቃደኛ አልሆነችም። ታዲያ እሱ የሚችለውን ያክል መከራትም ከቤትም ጥሏት ወጣ። ከቤት ጥሏት ሲወጣ ዳጣ ትመጣለች። ዳጣ መታ ከቅድስት ጋር ትንሽ ከተጨዋወቱ በኋላ ስለ ድንግልናዋም ትንሽ ከቀለደቻትም በኋላ ሽሮች ናፍቁኛል እያለች ከቆይታ በኋላም መሀሌት እኮ ትናንትና ምሳሌ ልታሳጣኝ ፈጣሪ አወጣኝም ትላታለች። ታዲያ ዳጣም በብስጭትም በቃ አሁን ይቼ ቀጥቅጬ ገላታለሁ፣ ስትል ቅድስት ግን ተያት በቃ ትላታለች። ታዲያ ከስንት ልመና በኋላ ዳጣ ተረጋግታ ቁጭ ትላለች። ዳጣ አሁን ያለችበትን ሕይወት ቅድስት እየጠየቀቻት ነው። እጅግ በጣም ደስተኛና የምትወዳቸውና የምትኖርላቸው እህቶች እንዳሏትም እየነገረቻት፣ የቤት ሰራተኛቸውም ሰላምም እጅግ በጣም ጥሩ ሴት እንደሆነችም እያወራቻት ከትንሽ ደቃዎች በኋላ ጥላቸው ትወጣለች። ታዲያ ጥላቸውን ስትወጣ ለማይነት ምግብ እየሰሩ ነበረ። ምስር ወጥ እየሰሩ በነበሩበት ቅጽበት ምሳሌ ትመጣና ይሄ ወጥ ግን ለማን ነው ትላታለች። ለትዬ ነው ስትላትም ወይ አዎ ስሪላት ትላለች። ታዲያ ጨውንና ብሳባት ምንት ያለች ስትል ቀና ልብ፣ መቼም ልጅነት ያውቀዋልና፣ በቀና ልቧ እንዲህ ማለቻት፦ ተያት ጨምሪባት፣ ውሃ ይጠማታል። ታዲያ ይጥማታ የራሷ ጉዳይ፣ ትናንትና ያደረገችሽን ረሳሽው እንዴስ? ትላት ቢሆንም፣ ያቃጥላታል። ስለዚህ ተያት ጨምሪባት ትላታለች። ምናለበት ልጅነት እስከ ወዲያኛው አብሮን ቢዘልቅ ኑሮ አገር ወገን ሰላም ይሆን ነበር የሚል እሳቤን በውስጡ አሳይጭርባት አይቀርም ቅድስት። ታዲያ ቅድስትም ምናለበት እንደዚህ እንደው ብታድጊልኝ ንጹህ ልብ እኮ ነው ያለሽ፣ ግን ምን ታረጊዋለሽ? እያለች ወደፊት ልቦኗ እንደዚህ እንደሆነ እንደማይቀጥል ታውቃለችና ቅድስትም እያዘነች ልቧ እየተሰበረ የማሌት እንክፋት ለማውገዝ ብትፈልግም እዚህ ጋር ደግሞ ቀና ልብ ያለውና መልካም የሆነ ልቦናን የተቸራት ምሳሌ አሸነፈቻት። በቃ ጨውን አልጨምርበትም አንቺ አብረሽ ትባያለች ትላታለች። ምሳሌ በሀሳቧ ተስማምታ በደስታ ምግባቸውን ለመብላት ይነጋገራሉ በሌላ በኩል ሞገስ ፀሐይ የናፍቃትን ሉላን ከቤት ይዞ ወጥቷል። ታዲያ ፀሐይ ፀሐይን ትናፍቃለች እንዴ? እያለም እያሞጋገሳት እሷም ቆንጆ እየሆናና አምራ ተውባ መንገድ ላይ አብረው ወግ እያደረጉ ከትንሽ ደውቀች በኋላ ካፌ ገብተው ምግባቸውን እየበሉ ከዳጣም ጋር ተገናኝተው የሰነበቱበትን ውሏቸውን እየተጨዋወጡ ቆይተዋል። ታዲያ ሞገስ አሁንም ፍራቸው እሷን እንዳያሳጣው ነውና ያለው አማራጭ ግዴታ ከመድብል ጋር ተስማምቶ ነገሮችን መቋጨትና ዝናን ለመጨረሻ ጊዜ ከሱ ለይቶ ሉላን የራሱ ማድረግ ነበር ፍላጎቱ። ታዲያ በመድብል ሀሳብ ስለተስማማ ከመድብል ጋር ሊገናኙ እንደሆነ ነግሯቸው ወደ መድብል ያመራል። መድብል ጋርም ሂዶ ታዲያ አሁን እንዴት አድርገን ነው የምንይዘው እያሉ እቅድን ያወጣሉ። በሌላ እኮ በኩል ኤፍራታ ዛሬ ከዝና ጋር ተገናኝታለች። ታዲያ ዝና ከመሀሌት ጋር ክፋቱን አንድ ላይ አብሮ የወለዱት እስኪመስል ድረስ ዛሬም የክፋትን ጥግ ለኤፍራታ እያሳያት ነው። አሁን ወደ እነ ብሩክ ቤት ቀጥ ብለሽ ትሄጃለሽ፣ ያለበለሳ ግን ማድረግሽን ታውቂያለሽ ይላታል። እኔ አልሄድም መድብል ይገለኛል ስትለውም ከመድብልና ከኔ አንዱን ትመርጫለሽ፣ መድብል ጋር አልሄድም ካልሽ እኔ ይጨርስሻለሁ ይላታል። ይህን ጊዜ ሳትወድ በግዷ ኤፍራታ ወደነ ቡሩክ ቤት ታመራለች። እዛ ሄደሽ እሷ መኖሯን አጣሪልኝ ስልክም ደውይልኝ ይላታል። እሺ ብላ በሐሳቡ ተስማምታ በመንገድ በትካዜ ዓለም ተውጣ እየሄደች በነበረችበት ቅጽበት ሞገስና መድብል ይመለከቷታል። ታዲያ እንዲህም ነበር ያለው መድብል፣ አሁን ሌላ ሁለተኛው ዓሣ እጃችን ገብታለች። እሷ እጃችን ገባች ማለት ደግሞ ዝናን በእጃችን ማስገባት እንችላለን። ከዛ በኋላ በደህና ሰንሰለት አስረን የምናደርገው እናውቃለን። ተባብለውም ወደ ፍራታ ያመራሉ። የፍራታን ግን ሊይዙ ሲሄዱ ከጀርባ በኩል ዝናስ አይኖር አይቀርምና ምን ይፈጠር ይሆን ዝናስ ይዛቸው ይሆን ወይስ እነሱ ኤፍራታን ይዘው ወደ ውስጥ አስገብተው ዝናን እንደፎከሩት እጃቸው ጋር ያስገቡት ይሆን በቀጣይ ክፍሉ የምንመለከት ይሆናል እስከ ሰው ያላችሁበት የምድር ዳርቻ ሰላማችሁ ብዝት ይበልልኝ